ለቅሶሽታይኝ ብዬሻለሁ። ሞያ መሰረሽ ለወንድ አይነ እስኪ ፈርጥማል። እውነቷን ነው ብለን በቃሽ። እሱም ቢሆን እንደዚህ ስታለቅሽ የልብ ልብ ነው የሚሰማው። አንተ ዝም በ አንተ ነህ ለዚህ ሁሉ ነገር ተጠያቂ፣ ምቀኛ ደንቆሮ። ደንቆሮስ እኔ እዚህ በራፌ ላይ የሚሰራው ነው ማ? በእኔ ይህንን መስኮት እንደምታውቂው ዝጊው፣ ረማማ የእናንተ ለመግባባት መፍትሄ ያገኛል። የሱቁ ደንበኞች ግን ቤቱ መዘጋቱን አይቶ ሌላ ደንበኛ ፍለጋ ይሄዳሉ። ለገበያው ጥሩ አይሆኑ። ለየትኛው ገበያ ነው? እኔ መቼም ሱቁ ከተከፈተም ከጠቢቡ ሌላ ዝች መስኮት ላይ የቆመ ሰው አላየሁም። ሂሳቡንም እንተሳሰብ ብል የለም ነው። ስራ አያዋጣም ነው። ስራ ከምትፈታ ብዬ እንጂ ዝም ያልኩት። እንደውም የሱቁ ወጪ ጥሪቴን ነው ሰብስቦ የወሰደው። ለደሃ ሰጥቼው ቢሆን ለጽድቅ የሆነ ነበር። ዘጊው እኮ ነው እምለው። ለረተው እልፍ በለ እዛ በርበር እንዴ እንዴ! ምን ጉድ ነው? እንዴ! እንዴ! እንዴ ማን ነው እሱ በንብረቴ እንዲህ ሲጫወት የሚውለው? ምንድን ነው ይሄ ሁሉ ጉድ? ምንድን ነው ማስቲካ መሰለኝ። ማን ነው እያላመጠ ሲመረግብኝ? የተነበተው መጋኛ ይመርገውና፣ ጠቢቡ ነው በል ደግሞ። እና እኔ ነኝ እንዴት ነው የተናኩት? ይሄ ሁሉ ማስቲካ መቼም ብቻውን ሊበላው አይችልም። እኔ እኮ ግራ ይገባኛል። እዚህ ሱቅ የሚሄደው ዕቃ ገበያ ያለው ነገር ማስቲካ ነው ትለኛለች። የትሄድሽ ያልኩ እንደሆነ ማስቲካ ላመጣ ነው ነው። የዚህ ሰፈር ሰው እህል መብላት አቆመ እንዴ? እንዴት ነው ነገሩ? አለሁ እኔ ሞኝት። ለካ እየተገዛ እኔ መስኮት ላይ ነው የሚለጠፈው። ወይ ጉድ፣ ወይ ጉድ፣ ወይ ጉድ። በሩ ከጥቅም ውጭ ሆኖ የለም እንዴ? ምን አስተርፎታል? ወይ ጉድ። የብረቱን መዝገብ ኮሮኮንች አስመስሎት ከፈልጊ ሲኪው ከፈለክሽ ደግሞ ቀኑ ሁሉ አውጭና አቃጢው። እኔ እንደሆነ እንኳን ሱቁ ስራ መኖር ራሱ ጠልቶኝ ንቅርቅ እንዳት ቆሜ። ዛሬ አንድ አመት ከሶስት ወር ሆነው አይደለም ሱቁ ከተከፈተ። የዚህን ሁሉ ጊዜ ሂሳብ ሰርተሽ እንድታሳይ፣ ከዛ በኋላ የሚሆነው እንነጋገራለን። አንቺ እንደሆነ እሱ ነው የሚያዋጣሽ፣ ማስቲካሽን መንገር ላይ ያዞርሽ ትሸጫለሽ። ተስፋ አትቁረጥ፣ የኔ ልጅ። አንተ አላማህን ነው ማሰብ። እሱ ደግሞ ሩቅና አስቸጋሪ መንገዶችን ካለፉ በኋላ ነው የሚደረስበት። እንዲሁ እዚህ ምድር ላይ አልጋ በአልጋ የሆነ ምንም ነገር የለም እኮ። እስኪ ተውኝ። ለዚህ ሥራ ብዬ ስንት መሥዋዕትነት እንደ ከፈልኩ እኔ ነኝ የማውቀው። አንዳንዴ ቁጭ ብዬ ሳስበው ምን ቅብጥ አድርጎኝ ሥራውን አሰብኩ ትላለኝ። ያለ መሥዋዕትነት የሚገኝ ነገር አለ ብለህ ነው? ያጣውትና ያገኘሁት ምንም አልመጣጠን አለኛ። ሰው እንዴት ለአንዲት ታጣፊ አልጋ ብሎ በሕይወቱ ትልቅ ቦታ የሚሰጣቸው ሚስቱንና ልጁን ያጣል? ተው ተው ተው እንዴ! ሁለተኛ እንዲህ ስትል እንዳልሰማ። ዛሬ ላይ ጥቅምና ተፈላጊነቱን አርቀው ሳያዩ ቀርተው ሰዎች ፈጠራህን ሳይቀበሉት ቢቀሩም ሳትሰለችና ሳትታክት ሰርተ ማሳየት ይገባሃል። አንተም ታጣፊ አልጋ ብለህ ከናከው ፈጠራህን ማን ያከብርልህ? ባለቤቱ ያቀለለውን አሞሌ ባላ ልኩስ ከተረቱ እስቲ ይሁን ሳምፕሉን እየሰራኸው አይደለም እንዴ? የተሰራውን አይተው ሰዎች ካልወደዱት መቼስ ምን አለ ገብሬ። ትለኛለ እኔም ቃል በገባ ሁሉ መሰረት ገበያ በማፈላለጉ አለሁ። ለመሆኑ ስራው በምን ደረጃ ላይ ነው? በእቃ መጓደል ምክንያት ለጊዜው ቆሟል። ግን እንዲያውም ምን ያህሉ ተሰራ ትላለህ? አንዲት ብረት ናት የጎደለችው ከቀለምና ከአንዳንድ ነገር በስተቀር ሰማንያ አምስት በመቶ ተሰርቷል። እንደው የስራውን ሐሳብ ነገር አይሰጥም፣ ምናልባት ፍላጎትና ገንዘብ ያለው ሰው አምቶ ማሳየት ብቻ። ካሁን በኋላ ሰርቼ ካልጨረስኩ እርዳታ ፍለጋ ሰው ጋር አልሄዱ። እስካሁን የደረሰብኝ ማጣጣ በቄ ነው። ብቻ እንደምንም ብለህ ጨርሰው፣ ከመቀመጥ ምን ይገኛል? ለምን ነበር ፍልገ፣ ጋሽ ገብሬ። እኔማ አንድ ጥብቅ ሚስጥር ነበረኝ የማዋይህ። በደህና ነው ሽምግልና ብጤ ልልክህ ነው በዚህ በጋብቻው ጉዳይ እንዳይሆን እንዲያው እሱ ከመሆኑ በፊት ሌላ በነገራችን ላይ ከወይዘሮ ጥፌ ጋር ለመጋባት መወሰናችሁን ሰማ በጣም ነው የተደሰትኩት እንኳን ደስ ያሉት አይ መጋባቱ ባልከፋ ሌላ እንደ ቋጥኝ የከበደኝ ጉዳይ አለብኝ እንጂ ምንድን ነው ምን ነው ልስማዋ በአቅሜ ማድረግ የምችለው ከሆነ ምን አለበት ብቻ ምስጢር ነው አረ እኔ ለማንም አልናገርም አዎ ጥብቅ ምስጢር ነው። እሺ፣ ማን ጋር ነው ሽምግልና ነው? ባህሩና አጥፍ ወርቅ ጋር። እንዴ እነሱን በቀደም አስማማናቸው አይደለም እንዴ? በእሱ ጉዳይ አይደለም። እሺ ምንድን ነው አንተን የፈለግኩ፣ መቼም አሁን ላይ ከባህሩ ጋር የተሻለ ቅርበት ያለህ ስለሚመስለኝ እንደው የነገሮች አቅጣጫ በአእምሮ እንኳን በማስተካከሉ ትረዳኛለ ብዬ ነው። የጥፌ ነገር ደግሞ ባለፈው እሁድ ስለ ጋብቻው ጉዳይ ሽማግሌ ይላካል ተብሎ ሳለ፣ ጠቢቡን ታውቀው የለ ጠቢቡ ይሄ እዚህ ሱቁ ጋር የማይጠፋው ልጅ፣ የእሱ አባት ሚስታቸው ወደ ልጆቿ ጋር እንግሊዝ ልትሄድ ሲሆን ሁሉም ሸኝ ሆኑና በስምምነት ሽምግልናው ላልተወሰነ ጊዜ ተላለፈ። እሺ ሽምግልናው መሻገሩ ትንሽ ፋታ ቢሰጠኝም ከዛ በፊት ባህሩም ራሱ አጥፌ ማወቅ ያለባቸው ሚስጥር አለ። እንደው ነገሩን ሳላጠራ ወደ ጋብቻ አልሄድም ብዬ ኧረ ጋሽ ገብሬ ወደ ነጥቡ ልመጣበት እኮ ነው። አታውቃትም እንጂ የባህሩ ናት። እድሜዋን ሙሉ እዚህ ቤት ያገለገለች አመለ መልከ መልካም ሴት ነበረች። ሲወራ ሰማለሁ። የዛሬ አምስት ዓመት አካባቢ ህይወቷ ተማለፉ በፊት ይህንን እኔና እሷን ብቻ ሚስጥር ብለን የያዝነውን ጉዳይ ሳልናገር መቃብር እንዳልወርድ ቃል አስገብታኝ ነበረ። እሺ ው ካለ ዛሬም ለሰው ተንፍሸም አላውቅም ሚስጥሩን። አዎ እኮ ይንገሩኛ ውል የእኔ ጓደኛ የነበሩት የብሌን አባት የሞቱ አካባቢ ይኸው ባሕሩ የአስር ዓመት ልጅ ነበር። እሺ የባህሩን አባት ማንነት እስካሁን የሚያውቅ የለ። እኔና እናቱ ብቻ ነው የምናውቀው። ቆይ ነገሩ ትንሽ ወሰብሰብ ያለመሰለኝ የባህሩ አባት የብሌን አባት ናቸው። አረ በህግ አምላክ ነገር እንዳታበላች ሰውዬ፣ ብቻ በሕይወት በነበረው ጊዜ እሳቸው ባሉበት የልጇን አባት እንድታወጣ ተጠይቃ እሳቸው አለመሆናቸው ብቻ አረጋግጣለች። አሁን ጫጩኙ የተደረገው ያኔ እጥፌ ባሏን ጠርጥራው ስለነበረ ነው። እሺ፣ ባሩን የብሌን አባት አልወለዱትም? እውነት ነው? አዎ፣ እውነት ነው። እና ማን ወለደው? ልጁማ የእኔ ልጅ ነው። ማን ባህሩ? ወይ ጉ ታዲያ ምን የከበደኝ? አንዴ ባሩ ልጅ ነው? አዎ፣ የኔው ልጅ ነው። እንዲያው እዚህ ቤት ወጣ ገባ ስል ከባህሩ እናት ጋር ተፈቃግደን አብረን ወድቀናል። ምን ነው ያኔ እንደወደኩ በዛው ወቼ ቀርቼ በነበረ። አሁን ታዲያ ባህሩ የእርሶ ልጅ ነው ቢባል ምን ችግር አለ እንዴ? እስከ ዛሬ ተደብቆ የቆየ ምስጢር እንዴት ይወጣ? ወይ ቢወጣ ምን ችግር ይፈጠራል ብለው ያስባሉ እርሶ? እኔ ምን አውቄ እርሱ አደለ ያስፈራል። አሁን እንዲሰማ ይፈልጋሉ? ምን አባቴ ላድርግ? ይችን ሴት ማግባቴ ነው እንደው። ይህንን እያወቅኩ ባገባት ነገሩ ኋላ አይከርም። ስማ፣ ሁሉም ነገር በጊዜው ሲሆን ነው የሚያምረው። ባህሩ አባቱ ማን እንደሆነ እስከ ዛሬ አውቅም። ማን ነግሩት? ይሄ እኔና የእናቱ ሚስጥር ነበር እያልኩ። በፊትስ ቢነግሩት ምን ችግር ነበረው? ነው እኔም ትዳርና ልጆች ነበሩኛ፣ ከተሰማ የሰው ትዳር ሊፈርስ ነው ብላ የባህሩ እናት አባቱን አላወጣም እንዳለች ወደዛኛው ዓለም ሄደች። አሁን ኃላፊነቱ ሁሉ እርሶ ላይ ወደቀ። አሁን ነገሩ ገብቶሃል ኃይሉ? አይ የብሌን አባት ሲበዛ ሄያጅ ነበሩ። እጥፌ የብሌን አባት ከሰራተኛቸው አለመውለዳቸውን እንዳረጋገጠች ቤቱ ሰላም አገኘ። ልጁንም እዚሁ ቤቷ እንዲያድግ ፈቀደች። እኔን እስካሁን የጠረጠረ የለም። እርሶ ያኔ ቢናገሩ ኖሮ ምን ይሆናሉ እንዲህ? እኔማ እንደነገርኩ ባለትዳር ነኝ። ለትዳሬም ፈራው የእኔ ባለቤት ነፍሷን ይማረውና ከጥፌ የባሰች እሳት ነበረች፣ ፈራሁ። እሷ ከሞተች ወዲህ ደግሞ ነገሩ ሁሉ ተረሳ። ይገርማል። እኔ ደግሞ አባትነቴ እንዳይታወቅ ለባህሩ እንዲህ ያፈጠጠ ውለት አውየለት አላውቅም። ብቻ እኔ ዝም ካልሁ ይሄ ልጅ ያለ አባት መቅረቱ ነው። አይ ምን አሁን እሱ አባት አለኝ ብሎ አስቦ የማያውቅ ከሆነ ይህችን ለእሱ ንገርልኝ። ልጅ ኃይሉ ማኔ አብረን እንንገረው። መቼም የተማረ ነው ችግሬ ይገባዋል። ለሚፈጠረው ነገር ግን በኋላ እኔ ተጠያቂ አልሆንም። እርስዎ የነበሩበትን ሁኔታ ግን ላስረዳው ሞክራለሁ። እኔም እሱን ነው የምፈልገው። የማማ አጥፌ ጉዳይስ? አይ የእሷንም እኔው እንደፈረደብኝ እችለዋለሁ። ብቻ ያኔም አጠገቤ እንድትሆን እፈልጋለሁ። ልጅ አይሉ ለምን ለጋብቻው ሽምግልና የሚመጡት ሰዎች በነካጃቸው ይህንንም ጨርሰው ታሄዱ መቼም ይሄኛው ሚስጥር ደስታ የሚፈጠር ነገር አይሆንም። እንዴት ደስታና ሀዘን በአንድ ላይ ይሸመገላሉ? እና ብቻዎትን ይችሉታል? እኔማ አንዴ ገብቼበታለሁ። ገና ለእነዚህ ሰዎች ከመንገሬ በፊት ለልጆቼ የመንገድ ኃላፊነት አለብኝ። እስከ አንገቶ ተነክሮበታላ። ምን አባቱን እስና፣ ወይ እዛው ሰምጬ እቀራለሁ፣ ወይ ደግሞ ሰማይና ምድርን የፈጠረ አምላክ ሁሉን በሰላም አሳልፎ ለታሪክ ያበቃኝ ሆነ ጠቢብዬ ወይ፣ እልም ብለን ከዚህ ሰፈር እንድንጠፋ ነው የምፈልገው። ውሰደኝ ያልሽኝ ቦታ ሁሉ እወስድሻለሁ። ግን አንድ ነገር ግልጽ መሆን አለበት። ምን? እወድሻለሁ ያልኩሽ ስቀልድ እንዳልነበር ሁሉም ሰው ማወቅ አለበት። እኔ አውቃለሁ። ያንቺ ብቻ በቂ አይደለም። እሺ፣ ከዛ አገባሻለሁ። እኔ ላንቺ ባለ መሆን እንደማላንስ አሳያቸዋለሁ። የምታገባኝ ስለምትወደኝ ነው ወይንስ ከሰዎች ጋር ተጋብተ እንደናቁኝ፣ አይሰራም፣ አይረባም እንዳሉኝ አግብቼሽ አንድ ላይ ስንኖር በራሳችን ቤት በራሳችን ቤት እኔና አንቺ ከዛ ከልጆቻችን ጋር ግን እኮ ምን ያገባሽ አለው። ገንዘብ ሳይኖረኝ ትለኝ ነበር። አሁን ምን ተገኘ? እመኘኝ። በምንም ሁኔታ ውስጥ ብንሆን እንጋባለን። ፈራሁ። እንድታመኘኝ ምን ማድረግ አለብን? እንጃ ሽማግሌ ለላት ማማይ የምትፈቅድ አይመስለኝም። እንዲያውቁት እንጂ እንዲፈቅዱ አይደለም። የአንተስ ቤተሰብ? እነሱም እንዲያውቁት ዳቁት ይደረጋል። ከአሁን በኋላ ሱቅ መገናኘት ቀረ። ታዲያ የት እንገናኛለን? ብለኝ በፈለግሽኝ ጊዜ ደውልኝ እቤት ነኝ። እኔም ከፈለግኩሽ መጣለሁ። እንደውም ከአሁን በኋላ እዚህ ሰፈር አንገናኝም። በኔ ምክንያት ግን ከማንም ጋር እንድትጋጭ አልፈልግም። አትስጊ። ደግሞ ከባህሩ ጋር መጠላትህን አቁም። ታጠጥ የተውከኝ የጠላኸኝ መስሎኝ ልቤ ተሰብሮ ነበር። አሁን ደግሞ ከልብህ መሆኑን ማመን አቃፊ ሌን። በፊትም ነግሬሻለሁ ስለ ራሴ የማስብበት ጊዜ ስጪኝ ነው ያልኩሽ። ባህሩን መላክም ሆነ እንደዛ ማዘን አልነበረብሽም። እ አመንኩ እንበል መች እንጋባለን ታዲያ? ትክክለኛ ቀኑን ነው የፈለግሽው? አዎ ለመዘጋጀት ብቻ አንድ ወር ስጪ። ለምኑ? ቤት መተዳደሪያችንን እስካዘጋጅ። ቀድሞ ያላስቀመጡት በአንድ ወር ውስጥ ኬት ይመጣል። በኋላ የማያስፈልግ ነገር ውስጥ እንዳትገባ። ካንቺ አንድ ነገር ብቻ ነው የምፈልገው። ምን? ቃልሽን ስጪ። አምናሃለሁ፣ እጠብቃለሁ በይኝ። በአንድ ወር ውስጥ ተአምር አሳይሻለሁ። በቃ ከዛ ቤትም ሆነ ለምታውቂያቸው ሰዎች እንደምንጋባና ለሰርጋችን እየተዘጋጀ እንደሆነ ትነግሪያቸዋለሽ ሳንዘጋጅ ይህው እየተዘጋጀን አይደለም እኔም እንዲሁ ለቤተሰቦች እናገራለሁ ከዛ የሚሆነውን ማየት ነው ሰርግ ግን ይኖረናል አንቺ ከፈለሽ ይኖራል ግን እሱን ጊዜው ሲደርስ ብንነጋገርበት አይሻልም መቼ ነው ጊዜው አንድ ወር አልኩሽ እኮ እኔ ፈራሁ አይዞሽ እውነት እንደዚህ ነው የሚያስፈራው አረ እኔ አንተን ነው የፈራው። በደንብ ፍሪኝ። ምንስ ቢሆን ባልሽ መሆን የቀረ፣ ለምን ታልቅሻለሽ? አልቅሽ። ሲዳሩ ማልቀስ ወግን። እሺ ምን ትላለህ? ምንም አላልም። የነገርኩህን ተቀብለዋል። ጋሽ ገብሬ መጀመሪያ አብረን እንድናናግርህ ነበር ያማከሩን። በኋላ ግን በጣም ፈሩ። አይንህን ለማየት አፈሩ። ባህሩ! አቤት። አረ በእናትህ የሆነ ነገር በለኝ እንጂ። ምንም አስተያየት የለኝም። ይወል እሳቸውም አባትነታቸው እንድትቀበል አይደለም የሚፈልጉት፣ እንድታውቀው ብቻ ነው። በቃ አወቁት፣ አመሰግናችኋለሁ። አባትህን በማወቅ ደስ አላለም? አባቴን ለማወቅ እፈልግ የነበረበት ጊዜ በጣም አለፈ። መቼም ማንም ቢሆን ወላጆቹ ማን እንደሆኑ የማወቅ የመጠየቅ መብት አለው አይደለም? እኔ ግን መብት አልነበረኝም። ግን ጠይቀህ ታውቃለህ? እንደ ማንኛውም ጤናማ ልጅ ጤናማ ቤተሰብ፣ ጤናማ ወላጆች እንዲኖሩኝ ይፈልግ ነበር። እናቴ እኔን ከየት ነው ያመጣችኝ? አባቴ ማን ነው? እናቴ ለምን የሰው ቤት ሰራተኛ ሆነች? ለምንድን ነው እኔና እናቴ ምግብና መጠለያ የሰጡን ሰዎች ባለውለታዎቻችን እንደሆኑ ምናምነው? ደጋግሜ ጠይቂያታለሁ። ጊዜው አይደለም ብቻ ነበር የምትለኝ። የእኔ አባት መታወቅ በዚህ ቤት ላይ የሚያመጣው አንዳች አደጋ ነበር። እናም በተለያየ ጊዜ እናቴን የኔን አባት ማንነት ስትጠየቅ መፍራቷ ፍርሃት ፈጥሮብኝ አድጓል። ማን እንደሚጎዳ አላውቅም፣ ግን የእኔና የአባት የመተዋወቅ ሊያመጣ የሚችለውን ጥፋት እያሰብኩ ብዙ ጊዜ ተሸማቅቄአለው። ከጊዜ ብዛት ደግሞ ጥያቄም ፍላጎቴም እየደበዘዘ ሄዷል። ስለዚህ አሁን አባት የምፈልግበት ዕድሜ ላይ አይደለውም። ለምን ምስጢር አድርገውት እንደቆዩ መቼም ይገባል አይደለም። እንዲገባኝ አልፈልግም። አሁን ላይ ይሄ የእኔ የራስ ምታት አይደለም። ስትሰማው እንዲህ ትቀበለዋለህ ብዬ አላሰብኩ ነበር። በእውነት በጣም ቀዘቀዝክብኝ። መናደድ ነበረብኝ። አባቴን ካልገደልኩት ብዬ ማስቸገር ነበር የሚጠበቅብኝ ቢሆንም፣ ቢሆንም መገረም ወይ መደሰት፣ የሐዘንም ፊት አላየውብም። ይሄ ደግሞ ጤናማ አልመሰለኝም። እንድትነግረኝ ተልከሃል። መልእክትህን አድርሰሃል። ስለዚህ በቃ ተወኝ። እሺ፣ ለጋሽ ገብሬ እንድነግርልህ የምትፈልገው ነገር አለ ወይ ደግሞ ጥያቄ? እናቴ የሞተችው አሁን ነው ብለዋል በለው። ምን ማለት ነው ይሄ? ንገረው፣ ይገባዋል? ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።